ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልውል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች፣ በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለጾመ ሐዋርያት የሰኔ ጾም በሰላም በፍቅር በምሕረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለስደይ ደቂቃ አላደረሰን። ለሀያሉ ልውል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን። አሜን በስመ አብ ወወልድ ወመንፈስ ቅዱስ ሃዱ አምላክ አሜን ሰኔ ሁለት ጾመ ሐዋርያት የሰኔ ጾም ጾመ ሐዋርያት ወይም የሰኔ ጾም ማለት ሐዋርያት የሚጾሙ ጾም ማለት ነው ጌታችን ኢየሱስ ክርስቶስ በመዋለ ስብከቱ ይህንን ጾም ሐዋርያት እንደሚጾሙ ተናግሮ ነበር የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ከዚያው በኋላ ዮሐንስ ደቀ መዛሙርቱ ወደ እርሱ ቀርበው እኛ ፈሪሳውያን ብዙን እንጾማለን፣ ደቀ መዛሙርት ስለምን አይጾምም አሉት። ጌታችን ኢየሱስ ክርስቶስም እንዲህ አላቸው። የሙሽራው ሚዜዎች ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ፤ በማለት የጾምን አስፈላጊነት አስረግጦ አስተምሯል። ጾም ባያስፈልግ ኖሮማ ለእኔ ደቀ መዛሙርቱማ እኔ ጾምኩላቸው ይል ነበረ መውሰድ የተባለው ደግሞ መወሰድ የተባለው ደግሞ እርገቱ ነው። ካረገ በኋላ በአስረኛው ቀን መንፈስ ቅዱስን ተቀብለው ጾምን ጀምረዋል። ይህም ጾም ከበዓለ ሃምሳው በኋላ ይጾማል። ፍስኩም ሁሌ ሐምሌ አምስት ቀን ይሆናል። የጾሙ ቀን ሊያጥርም ሊረዝምም ይችላል። ሲያጥር አስራ አምስት ቀን ይሆናል። ሲረዝም ደግሞ አርባ ዘጠኝ ቀን ይሆናል። በራ ሰኔ ስለሚጾምም የሰኔ ጾም ተባለ። እኔ ሳለሁ አይጾሙም ማለት እርሱ ካልሞተና ካረገ መንፈስ ቅዱስ ካልተሰጣቸው፣ በመንፈስ ቅዱስ ባልታደሰ ሰውነት ሆኖ ሰይጣንን ድል መንሳት ስለማይችሉ ይህንን አለ። ይህንንም አበባል ሲያብራራው ባረጀ ልብስ ላይ አዲስ ቁራጭ ወይም መራፊ የሚለጥፍ የለም። ምክንያቱም የአዲሱ ቁራጭ ልብስ ኃይል ቀዳደውን ያሰፋዋል እና አዲሱንም ወይን ባረጃ ቁማዳ ወይም መረዋት የሚጨምር የለም። ቢጨምሩት ግን ይፈነዳል ወይም ያፈሳል። በአዲስ ረዋት ቢጨምሩ ግን ምንም የሚያመጣው ችግር የለም በማለት ምክንያቱን በምሳሌ ያስተምሯል። ሐዋርያትም በመንፈስ ቅዱስ ባልታደሰ ሰውነት መጾም ስለማይገባቸው፣ መንፈስ ቅዱስን ከተቀበሉ በኋላ ግን መጾም እንዳለባቸው ሲነግራቸው ነው። አንድም የወሪቱ የጾም ስርዓት ከሐዲስ የጾም ስርዓት የተለየ መሆኑን ሊያስረዳቸው ስለፈለገ ነው። ይህንን ጾም የምንጾመው ሐዋርያት ጾመው ጸልየው ድል ያደረጉትን ዓለም እኛም የምናሸንፍበትን ኃይል እንዲሰጠን ፈጣሪያችን አምላክ ሐዋርያትን የተለመነ ለእኛም ተለመነን እያል ለመማጸን ነው። ይህን የሐዋርያት ጾም አንዳንድ ሰዎች ሐዋርያት ጾሙት ሲባል የቄስ ጾም ነው። በማለት ላለመጾም ምክንያት ሲደረድሩ ታያላችሁ። አስቀድመን እንደተናገር ነው የቄስ ጾም የሚባል በኢትዮጵያ ኦርቶዶክስ ተዋህዶ ዘንድ የለም። የሰባቱ አጾማት ታሪካቸው ከሚል መጽሐፍ የተወሰደ ጾሙን የኃጢአት መደምሰሻ የዳብሎስ ድል መንሻ ያደርግልን፣ አሜን። ሰኔ ሁለት በዚችም ቀን የመጥምቀ መለኮት የቅዱስ ዮሐንስ ስጋ የነቢዩ የቅዱስ ኤልያስ ደቀ መዝሙር ከሆነው ከነቢዩ ቅዱስ ኤልሳዕ ስጋ ጋር በአንድነት ተገኘ። ዳግመኛም በዚህች ዕለት አርሲ ፈንታሌ የተራራ ላይ ሰሪቲ ለምትባል ጠንቋይ እየተለላኩ ህዝቡን የሚያስቱና የሚያሰቃዩ 47300 አጋንንትን በጸሎታቸው እሳት ከሰማይ አውርደው ያቃጠሏቸው የመሃገሉ አቡነ ቀውስጦስ መታሰቢያ በዓላቸው ነው። ይህም ቅዱስ አቡነ ተክለ ሃይማኖት ከሾማቸው ከአስራ ሁለቱ ንቡረ እድ ውስጥም አንዱ ሲሆኑ ደብረ ሊባኖስንም የሚያጥኑበትን ወር በመጋቢት ወር ነበር። ሕዝቡ አጥብቆ የሚወዳቸውና የሚያከብራቸው አባት ናቸው። ግብፃዊው አቡነ ያዕቆብ ከግብፅ ወደ ኢትዮጵያ መጥተው የደብረ ሊባኖስን እጭጌ አቡነ ፊሊጶስን አስጠርተው ለስብከተ ወንጌል መስፋፋት ኢትዮጵያ በአንድ ጳጳስ መወሰን የለባትም። ስለዚህ አስራ ሁለት አበው መርጠን ክርስትና ይስፋፋ ብለው ባቀረቡት ሀሳብ መሰረት አቡነ ፊልጶስ ዘደብረ ሊባኖስ ጶስቆጶስ፣ አቡነ አናሪዎስ ዘሞረት፣ አቡነ ማትያስ ዘፈጠጋር፣ አቡነ ሳሙኤል ዘወገግ፣ አቡነ አኗሪዎስ ዘወረብ፣ አቡነ ታዲዎስ ዘጸላልሽ አቡነ ገብረ ክርስቶስ ዘግሪም፣ አቡነ መርቆሪዎስ ዘመርሐ ቤቴ፣ አቡነ አድሃኒ ዘዳሞት፣ አቡነ ቀውስጦስ ዘመሃግል፣ አቡነ ኢዮስያስ ዘወጅ፣ አቡነ ዮሴፍ ዘእናርያን መርጠው ሀገረ ስብከት ተሰጥቷቸው ለሐዋርያዊ ተልእኮ ተሰማሩ። አስራ ሁለቱንም ንቡራን እድ ለስብከተ ወንጌል በመላው ሀገሪቱ ሲሰማሩ ጻድቁ አቡነ ቀውስጦስ አርሲ ፈንታሌ ተራራ ላይ ሰርቲ ለምትባል ጠንቋይ እየተለላኩ ሕዝቡን የሚያስቱና የሚያሰቃዩ አራት መቶ ሰባ ሺ ሶስት መቶ አጋንንት በጸሎታቸው እሳት ከሰማያ ወርደው ተራራውንም ደምስሰው አጋንንቱን ያቃጠሉ ታላቅ አባት ናቸው። የታናሽ ወንድማቸውም የአጼ ይኩኖ አምላክ ልጅ አጼ አምደ ጽዮን በክፉዎች ምክር የአባቱን እቁባት በማግባቱ አቡነ ቆስጦስ እንደ መጥመቁ ዮሐንስ ሄደው ንጉሱን ስለገሰጹት በጉዞ ተወስዶ ጎናቸውን በጦር ወቅቶ ገሏቸዋል። ጻድቁ ልደታቸውም ሆነ እረፍታቸው ከመቤታችን ልደትና እረፍት ጋር እየተባበረላቸው ናቸው። በዛሬዋም ዕለት ደግሞ መታሰቢያ በዓላቸው ነው። ረዴት በረከታቸው ይደርብን በጸሎታቸው ሚማረን አሜን። የመጥመቁ መለኮት የቅዱስ ዮሐንስ ሥጋ የነቢዩ የቅዱስ ኤልያስ ደቀ መዝሙር ከሆነው ከነቢዩ ቅዱስ ኤልሳዕ ሥጋ ጋር በአንድነት እንደተገኘ የመጥመቁ ዮሐንስ ቅድስት ነፍሱ ከተቆረጠች እራሱ ጋራ በአየር ውስጥ እየበረረች 15 ዓመት ስታስተምር ከኖረች በኋላ ጥቅምት ሰላሳ ቀን በአረብያ ምድር በግልጽ ታይታለች። ይኸውም የሆነው እንዲህ ነው። የሄሮዳዳ ልጅ እርጉም የሆነ ንጉስ ሄሮዶስን በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተረው ሊያስደስታት ፈለገ እና እስከ መንግስቱ እኩሌታ ድረስም ቢሆን የለመነችውን የሰጣትም ዘንድ በሕዝቦቹና በመኳንንቱ ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን ማለላት። እርሱም አስቀድሞ የፈለግሽውን ጠይቂኝ፣ የመንግስቴን እኩሌታ ቢሆን እሰጥሻለሁ፣ ምን ላደርግልሽ እያለ በማለላትም ጊዜ በእናቷ ምክር የዮሐንስን አንገት ቆርጦ ይሰጣትም ዘንድ ለመነችው። እርሱም ስለ መሀለው የዮሐንስን አንገት እንድትቆረጥ አደረገ። በመጀመሪያም የሄሮደስ ወታደሮች ሰይፍ ይዘው የዮሐንስን አንገት ይቆርጡም ዘንድ ወደ ወይን ቤት ሲሄዱ ቅዱስ ዮሐንስም የሄሮዶስ ጭፍሮዎች ሊገሉት እንደመጡ በመንፈስ ቅዱስ ጸጋ ስላወቀ ከጨለመው ቤት ውስጥ አንገቱን በመስኮት አውጥቶ እንደሚመቻቸው አድርጎ ጠበቃቸው። የንጉሱም ጭፍሮዎች የመጥመቁን ራስ በወጭት አድርገው ለንጉሳቸው ሄሮዶስ ሰጡት። ሄሮዶስም ለሄሮዳዳ ሊሰጣት የመጥመቁ ዮሐንስ ግን በወጭት ላይ ሆና ሕዝቦችና የመንግስቱን ታላላቅ ሰዎችን እየሰሟት በየመኳንንቱ ፊት ንጉሥ ሄሮዶስን የወንድምህን የፊልጶስን ሚስት ማግባት አይገባህም እያለች መጀመሪያ ተዘልፈው እንደነበረው ሁሉ አሁንም ዘለፈችው። ማዘዋም እጅግ ደስ የሚያሳይ ነበር። አይኖቹም እንደ ፀሐይ ያበሩ ነበር። የሄሮዳ አዳም ልጅ የመጥመቁን ራስ ወዳ ለእናቷ ልትሰጣት ስትል አይኖቹ እንደ ፀሐይ ሲያበሩ ብታየው ንጉሱን አትፈራው ምን በማለት ተቆጣች በመቀጠልም እነዚህን አይኖቹን በወስፌ እያወጣው እጥላቸዋለሁ ምላሱንም ደግመኛ እንዳይገስጽ ቆርጬ ጥለዋለሁ በማለት ፊቱን በጥፊ ለመምታት እጇን ስታነሳ ያን ጊዜ የዮሐንስ ራስ ክንፍ አውጥታ በአየር ላይ ሳለችም ዳግመኛ የተረገምሽ የሄሮዳዳ የባልሽን ወንድም የሄሮደስን ማግባት አይገባሽም። ቀድሞ የምዘልፍሽ አሁንም የምዘልፍሽ እኔ ነኝ እያለች የዮሐንስ ራስ የቤቱን ጣሪያ ሰንጥቃ እንደ ነስር በአየር በራ ሄደች። ከዚያም በኋላ ለጥፊ የዘረገቻቸው የሄሮዳዳ እጆቿ ከትከሻዋ ላይ እየተቆረጡ መሬት ላይ ወደቁ። ሰውነቷንም መሬት አፏን ከፍታ ዋጠቻት። ዘፋኟ ልጇም አብዳ የቤተመንግስቱን እቃ ሁሉ መስበር ጀመረች። የንጉሱ አንዱ ጭፍራም የሄሮዳዳን በእሳት እንደተለበለበ የግንድ እሳት የመሰለና የተቆረጠ እጇን አምጥቶ ለሄሮድስ ሰጠውና የሆነውን ነገረው። ንጉሱም ነገሩን እውነት መሆኑን ሄዶ ባየም ጊዜ በኀፍረት እጅግ ተሸማቀቀ። ዘፍና በማስደሰት የዮሐንስን ራስ እንዲያስቆረጠው ያደረገችው የሄሮዳዳ ሴት ልጅም አብዳ በቤተ መንግስቱ ስትለፈልፍ አገኛት። ሄሮዶስም መኳንንቶቹን በቤተ መንግስት የተደረገውን ይህንን ነገር ለማንም አትናገሩ ብሎ አማላቸው። ነገር ግን ያበደችው የሄሮዳዳ ሴት ልጅ እራሷ ሄዳ ሄሮዶስን የወንድምህን የፊሊፖስን ሚስት ማግባት ፈጽሞ አይገባህም እያለች በመኳንንቶቹ ፊት ገሰጻቸው። ንጉሥ ሄሮዶስም ይህንን ቃል ከእርሷ በሰማ ጊዜ እጅግ ተናደደና ቀድሞ ያልሆነ ሥራ ካሰራ በኋላ ደግሞ ምስጢር ታወጣ ደግሞ ምስጢር ታወጣ ንሳ በሰይፍ ቁረጧት ብሎ አንገቷን በሰይፍ አስቆረጣት። ስጋዋንም አሳምባሪ ተቀብሎ ዋጣት። ሄሮዶስም የወንድሙን ሚስት ሲያገባ አስቀድሞ አግብቷት የነበረችውን ሚስቱን በግፍ አባሯት ነበረ። እርሷም ይሄንን ሄሮዶስ ያደረሰባትን ግፍ ለአባቷ ርጣስ ብትነግረው አባቷ ብዙ ጦር ሰብስቦ መጥቶ ምድር ገሊላን በኃይል አፈራረሳት። የበላው ንጉሥ ቂሳርም የገሊላን መፍረስና መውደም ሲሰማ ምክንያቱን ቢጠይቅ ሄሮዶስ ባደረገው ግፍ ምክንያት መሆኑን ነገሩት። ቄሳርም ሄሮዶስን ከስልጣኑ ሽሮ አጋዘውና በወይን ቤት ጣለው። ሄሮዶስም በወይን ቤት ሳለ አብዶ ራሱን ስቶ የገዛ አካሉን እየነጨ እየበላ ተልቶ ቷ ብሎ ፈንድቶ ተልቶ ሸቶ እጅግ ክፉ አሟሟትን ሞተ። የኃጢአት መጨረሻው ይሄ ነው። የቅዱስ ዮሐንስን ራስ ካስቆረጡ በኋላ ሶስቱም የደረሰባቸውን ተመልከቱ። በስጋም በነፍስም ጽኑ ቅጣትን አገኛቸው። ቅዱስ ዮሐንስ ግን በምድርም በመንግሥተ ሰማያትም ለዘላለም ከብሮ ይኖራል። የተቀደሰች ራሱን በሰማይ ላይ እየበረረች ወደ ደብረ ዘይት ሄደች። ጌታችንም በደብረ ዘይት እያስተማረ ሳለ ወደ እርሱ ሄደችና ከእግሩ በታች ወድቃ ሰገደች። ጌታችንም የዮሐንስን ራሱ በእጆቹ አቅፎ ይዞ በመለኮት አፉ አክብሮ ሳማት። እመቤታችንም የዮሐንስን ራስ በጌታችን እጅ ላይ ሆና ባየቻትም ጊዜ በሐዘን እጅግ አምረር አለቀሰች። ጌታችንም ቅድስትናቱን ካረጋጋት በኋላ ክብርት እናት የሆይ አታልቅሺ፣ እንሆ ዮሐንስ መጥቶ እንዳየሽው እኔም ደግሞ ሞታለሁ፣ እገደላለሁ ነገር ግን የኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬን በብረት ተቸንክሬ በመስቀል ላይ ተሰቅዬ ነው። ቀኝ ጎኔንም በጦር እወግ አለው ደምና ውሃም ከጎኔ ይፈሳል አላት። ሌላም ብዙ ምስጢር ነገራትና አጽናንቱ አረጋጋት። ከዚያም በኋላ ጌታችን ወደ ቅዱስ ዮሐንስ ራስ መለስ መለስ ብሎ እንዲህ በማለት ስልጣን ሰጣት። እነሆ መንፈስሽን በራስሽ ውስጥ አድርጌልሻለሁ በሰማይም የምትበሪበት እንደ ንስር ክንፍ ሰጥቼሻለሁና እንደ ንስር በሰማይ እየበረርሽ በዓለም ሁሉ እየዞርሽ ሄሮዶስና የሄሮዳዳን ኃጢአት ግለጭባቸው። እስከ አስራ አምስት ዓመትም ድረስ ገቢረ ታምራትን የምታደርጊበት ኃይሌን መንፈሴን በራስሽ ውስጥ አድርጌልሻለሁ፤ አላት። ዳግመኛም ጌታችን የዮሐንስን እኔም ከሶስት ዓመት በኋላ ለአዳም የሰጠውትን ተስፋ ፈጽሜ በሞቴ ወደ ሲወል ወርጄ ነፍሳትን ከዳቢሎስ እጅ ማረኬ በሶስተኛው ቀን ከሙታን ተለይቼ ተነስቼ ወደ ባህሪ ክብሬ ተመልሼ ወደ ሰማይ አድርጌ በአባቴ ቀኝ በተቀመጥኩኝ ጊዜ ከአስራ አምስት ዓመት በኋላ እርጉም ሄሮድስ ካስፈጃቸው ከትናንሾቹ ሕፃናት ጋራ ትሆንም ዘንድ በአባቴ ፍቃድ ራሴን ተሸክመው ወደ አባትህ ወደ ዘካርያስ ያመጧትም ዘንድ እኔ መላእክትን አዝዛቸዋለሁ። ዛሬ ግን ነፍስህን በእኔ ቀኝ በአባትህ በዘካርያስ አጠገብ አኑሪያታለሁ። መንፈስህንም እስከ አስራ አምስት ዓመት በራስ ውስጥ እንድትኖር አዝዣታለሁ ሥጋህም ከነብዩ ከኤልሳ ጋራ እንዲቀመጥ አድርጊያታለሁ አለው። ከዚያም በኋላ ጌታችን እንዳዘዛት የመጥመቁ መለኮት የቅዱስ ዮሐንስ ራስ እንደ ነስር በአየር ላይ እየበረረች የምታስተምር ሆነች። በምስራቅ በኩል ሄዳ በአረብ ሀገር ውስጥ በሰማይ ላይ ስታስተምር በዚያች ዕለት ጥቅምት ሰላሳ ቀን በግልጽ ታየች። ነጋዴዎች ድምጿንም ሰምተውና አይተዋ እጅግ ተደስተው ገንዘባቸው ሁሉ ጥለው የቅዱስ ዮሐንስን ራስ ለመያዝ ሰውነታቸውን ብዙ አደከሙ። ነገር ግን ለመያዝ አልተቻላቸውም። ከዚያም በኋላ ከሰማይ የምትያያዝበት ጊዜ ስላልደረሰ ሰውነታችሁን አታድክሙ የሚል ድምፅ ከሰማይ ወጣላቸው። መፈለጋቸውንም ተዉ። የቅዱስ ዮሐንስም ራስ አስራ አምስት ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር አረፈች። የታዘዙ ቅዱሳን መላእክትን መጠው ከቅዱስ ዮሐንስ ራስ ከተባረኩ በኋላ በታላቅ ዝማሬ እያመሰገኑ የቅዱስ ዮሐንስን አንገት ወስደው በነቢዩ ኤልሳ መቃበር ውስጥ አብረው ቀበሯት። ቅዱሳትን ነፍሱንም እያመሰገኑ ወደ ሰማይ አሳረጓት። በዚያም በስሉስ ቅዱስ ዙፋን ፊት ወድቃ ከሰገደች በኋላ አባቷ ዘካርያስና እናቷ ኤልሳቤጥን እጅ ነሳቻቸው። ከዚያም በኋላ በሶስተኛው ሰማይ ውስጥ ተቀመጠች። ጌታችን ሶስቱን ሶስቱን ሰማይ ሰማያት ርስት ጉልት አድርጎ ሰጥቶታልና መጥመቀ መለኮት ቅዱስ ዮሐንስ መላ ዘመኑ አርባ አምስት ዓመት ከስምንት ወር ነው። ሁለት ዓመት በእናት በአባቱ ቤት ተቀመጠ። ሀያ ስምንት ዓመት በበረሃ ብቻውን ኖረ። ስምንት ወር እርጉም ሄሮዶስ አንገቱን ከማስቆረጡ በፊት ሲያስተምር ቆየ። አስራ አምስት ዓመት አንገቱ ከተቆረጠች በኋላ በዓለም ዞሮ ሲያስተምር ኖረ። ይህች እጅግ የከበረች የመጥመቀ መለኮት የቅዱስ ዮሐንስ ራስ እኛው ሀገር ኢትዮጵያ ውስጥ ነው የምትገኘው። ይህንንም መጽሐፈ መጽሐፈ ጢፎት በደንብ ይገልጸዋል። ለስሙ አጠራሩ ክብር ምስጋና ይግባውና የቅዱሳን አምላክ ልውል ጊዜ ሀቤር ቅዱስ መስቀሉን በተአምራት አባቶቻችን ወደ ሀገራችን እንዳስመጡት እንዲያስመጡት ሲያደርግ የብዙ ቅዱሳን አጽመም አብረው መጥቷል። አብረው ሰጠውናል። ከእነዚያም ውስጥ የመጥመቁ መለኮት የቅዱስ ዮሐንስ የከበረች ራሱ አንዷ ናት። እርሷም በግሸን ደብረ ከርቤ በእግዚአብሔር አብ ቤተ መቅደስ ውስጥ በክብር ተቀምጣ ትገኛለች። ያመጣጧም ነገር እንዲህ ነው። የቅዱስ ዮሐንስ ራስ 15 ዓመት ስታስተምር ኖራ ያዚያ አስራ አምስት ቀን በአረብ ሀገር ካረፈች በኋላ የታዘዙ ቅዱሳን መላእክት ወሽደው በነብዩ የልሳ መቃበር ውስጥ አብረው ቀበሯት። ከብዙ ዘመን በኋላ ከብዙ ዘመን በኋላ በገንዘብ ድህኖች በሃይማኖት ግን ባለያለ ፀጋዎች የሆኑ ሁለት ደጋግ ክርስቲያኖች ለአርባ ጾም ስግደት ወደ ኢየሩሳሌም መጥተው ሳለ መጥመቁ ቅዱስ ዮሐንስ ለአንደኛው በራ የተገለጠለትና የከበረች ራሱ ያለችበትን ቦታ ነገረው። እርሱም ወደ አመለከተው ቦታ በሄደም ጊዜ የቅዱስ ዮሐንስ ራስ በሸክላ ዕቃ ውስጥ አገኛት። መዓዛዋም እጅግ የሚመስጥ ነው። ሰውየውም ከእርሷ ከተባረከ በኋላ ከእርሱ ጋር ወደ ቤቱ ወስዶ በፊቷ መብራትን እያበራ ዕጣን እያጠነ በታላቅ ቅብራ አኖራት። እርሱም በሞት ባረፈ ጊዜ ለእህቱ ሚስጢሩን ነግሯት እርሷን በክብር ስትጠብቃት ኖረች። የቅዱስ ዮሐንስም ራስ በአንድ አዴወሳዊ ሰው እጅ እስከገባችም ድረስ ከአንዱ ሰው ወደ አንዱ ሰው የምትፈልስ ሆነች። አሬዎሳዊውም ሰው ከሞተ በኋላ በኢየሩሳሌም አባ አንያኖስ በሀገረ ጎምደ አባ አንያኖስም በሀገረ አሬዎሳዊውም ሰው ከሞተ በኋላ በኢየሩሳሌም አባ አንያኖስ በሀገረ ሃምዳ ኤጲስቆጶስነት ተሾመው ሳለ ቅዱስ ዮሐንስ ለአባ አኒያኖስ ተገለጠለትና የከበረች ራሱ ያለችበትን ነገረው። አባ አኒያኖስም ሄዶ እንደ ዛሬው ባለ ዕለት ግንቦት ሰላሳ ቀን ከዚያ ወጣት ይህም የካቲት ሰላሳ ቀን ካገኟት በኋላ ዳግመኛ ያገኙበት ነው። የመጥበቁ ቅዱስ ዮሐንስ ራስ በነቢዩ ኤልሳ መቃብር ውስጥ አብረው ካኖሯት ከብዙ ዘመን በኋላ የነብዩ ኤልሳዕና የመጥመቁ ዮሐንስ አጽም ሰኔ ሁለት ቀን ፍልሰት አጽማት ሲሆነና በፍቃድ እግዚአብሔር በተአምር ወደ እስክንድሪያ ሄደ። የቅዱሳንም አጽም እስክንድሪያ እንደደረሰ ቅዱስ አትናቴዎስ ሕዝቡን ይዞ ወጥቶ በታላቅ ክብር ተቀበላቸው። በዓላቸውንም በደስታ ከበረላቸው። በስማቸውም ቤተ ክርስቲያን አሳነጸላቸውና አጽማቸውን በክብር አስቀመጠው። የቅዱሳኑም አጽም በእስክንድርያ እጅግ ድንቅ ድንቅ የሆኑ ታምራትን እያደረጉ ብዙ ዘመን ኖሩ። ከአባይ ወንዝ ውጭ ህይወት የሌላቸው ግብጾች አመፀው በሀገሪቱ ያሉትን ክርስቲያኖች ያሰቃዩቸው ጀመር። ሊቀ ጳጳሳቱን አባ ሚካኤልንም አሰሯቸው። ይህንንም ሲሰሙ አፄ ዳዊት ሱዳን ድረስ ዘምተው የአባይን ወንዝ አቅጣጫውን በማስቀየር ግብፃውያንን በረሃብ ሊፈጇቸው ሲሉ እስላሞቹ የግብፅ መሪዎች ሊቀ ጳጳሱን ከእስር ፍቷቸውና ከእስር ፈቷቸውና አከበሯቸው። አጼ ዳዊትም የግብፅን ሊቀ ጳጳሳት ከእስላሞች የግዛት ከእስላሞች የግዞት እስራት ካስፈቷቸው በኋላ ሊቀ ጳጳሳቱና ክርስቲያኖቹ ተመካክረው ብዙ ወርቅ እጅ መንሻም አድርገው ቢሰጧቸው፣ ንጉሳችን ግን የዳነው በጌታችን በኢየሱስ ክርስቶስ ነው እንጂ በሰው ነውን? እኔስ ወርቅና ብር አልሻም፣ የጌታዬን ቅዱስ መስቀሉን ስጡኝ እንጂ ብለው መልእክት ጽፈው እጅ መንሻቸውንም መልሰው ላኩላቸው። አፄ ዳዊትም የአባይን ወንዝ አለቀቀላቸውም ነበር እና ገዢዎቹ እስላሞች እጅግ ተጨንቀው ሊቀ ጳጳሳቱን እና ኤጲስ ቆጶሳቱን ካህናቱንም ሁሉ ሰብስበው የኢትዮጵያውያን ንጉስ ፍቃዱን እንዲፈጽሙለት ነገራቸው። የግብፁ ሊቀ ጳጳስና ክርስቲያኖችም በጉዳዩ ከተመካከሩ በኋላ እርሱስ ጌታ ኢየሱስ ክርስቶስን የሚወድ ሃይማኖቱ የቀና ደገኛ ንጉስ ነውና ቅዱስ መስቀሉን ከሌሎች ቅዱሳት አጽም ጋር እንስደድለትና ደስ እናሰኘው ብለው ተማከሩ። በመጨረሻም በፍቃድ እግዚአብሔር በግብፅ ያሉ የከበሩ ቅዱሳት ነዋያትና የብዙ ቅዱሳንን አጽም ከቅዱስ መስቀሉ ጋራ ለአፄ ዳዊት ላኩለት። ከዚያም ከነዚህም ቅዱሳት አጽም ውስጥ እጅግ የከበረች የመጥመቀ መለኮት የቅዱስ ዮሐንስ ራስ አንዷ ናት። ጥንቁቅ የሆኑ አባቶቻችን የጌታችን ቅዱስ መስቀል በእንጨት፣ በብረት፣ በነሐስና በወርቅ ሳጥን ደራርበው በክብር ሲያስቀምጡ የመጥመቁ ዮሐንስ አጽም ከሌሎች ቅዱሳን አጽም ጋር አብረው በግሸን እግዚአብሔር አብ ቤተ ክርስቲያን በታላቅ ክብር አስቀምጠውታል።